ገቢ መሰብሰብ ላይ የስድስት ወር አፈጻጸም ተስፋ ሰጪ ቢሆንም ወደፊትም አበረታች ነው። ይሁን እንጂ የመንግስት ወጪ ከኛ ገቢ ጋር ስናነጻጽርና የመንግስትን ባጀት የታለመለት አላማ ጋር ለማዋል የስድስት ወር ምን እንደሚመስል መብራሪያ ብሰጥበት አመሰግናለሁ። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። ለተነሱ ጥያቄዎች ምላሽ መስጠት እንድችል በድጋሚ እድል ስላገኘው እጅግ አድርጌ አመሰግናለሁ። በቀረቡ ጥያቄዎች አብዛኛዎቹ የስድስት ወር አልፎ አልፎ የሰባት ወር ዳታዎች እና ሪፖርቶች ላይ ተንተርሰው የቀረቡ ሲሆን በአንዳንድ ጉዳዮች ተጠቃሎ የቀረቡልኝ የስምንቱ ሪፖርቶች እንደ ማጣቀሻ ልጠቀምባቸው እችላለሁ። ሞር አፕዴትድ የሆነ መረጃ እንዲሆን፣ ገቢን ስንመለከት ባለፉት ስምንት ወራት ከ580 ቢሊየን ብር በላይ ገቢ ተሰብስበዋል። ይሄ ገቢ በንጽጽር ጥሩ ነው የሚባል ቢሆንም ከውጭ አንጻር ግን ቀደም ሲል በእናንተም እንደተነሳው ሰፋፊ ድጎማዎችና የደሞዝ ጭማሪ በዚህ ዓመት ስላደረግን ወጪያችን አሁንም ከገቢያችን ከፍ ያለ ነው። ነዳጅ፣ ማዳበሪያ፣ ለክልሎች የሚሰጠው ድጋፍ፣ የደሞዝ ጭማሪ ተጨማምሮ ትንሽ ሰፋ ያለ የወጪ ጫና ያለበት ዓመት ስለሆነ ገቢያችን ሙሉ በሙሉ ወጪያችንን መሸፈን ባይችልም በራሱ ግን መጠነኛ መሻሻሎች ይታዩበታል። ያም ሆኖ ያም ሆኖ አሁንም ኢትዮጵያ እየሞከረች ያለችው ከጂዲፒዋ ሰባት ፐርሰንት ገደማ ገቢ ለማስገባት ኬንያ ከ15 ነጥብ 5 በላይ ታስገባለች ከኬንያ በግማሽ ከጂዲፒያችን ነው ገቢ የምንሰበስበው እና ጫና የሚለው ጉዳይ ምክር ቤት አባላት በደንብ ብታስቡበት ጥሩ ነው ገቢ ካልተሰበሰበ በስተቀረ እዚ ጋ ገቢ ጫና አለ ብለን እዚ ጋ ደግሞ መንገድ ይሰራ ጤና ይስፋፋ ብንል አይሄድም አብሮ መንግስት መሰረተ ልማት የሚያስፋፋው በቂ ገቢ ከሰበሰበ ብቻ እና የዘንድሮ ውጤት ይበል ይቀጥል የሚያስብል ቢሆንም አሁንም ኢትዮጵያ ከብዙ አፍሪካ ሀገራት አንፃር። ከጂዲፒዋ የምስበስበው ገቢ ዝቅተኛ መሆኑን ሁሉም በወጉ ሊገነዘበው የሚገባ ጉዳይ ይሆናል።